እውነተኛው የሀገራችንን ለውጥ የሚመራው የራሳችን ጽናት፣ ፈጠራና የስራ ትጋት ነው አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትሩ በዛሬው ዕለት በምስራቅ ሸዋ ዞን በክረምት የስንዴ ምርት ስራዎች የተገኘውን ውጤት፣ የምርት አሰባሰቡን በመመልከት ለመገምገምና የበጋ ስንዴ ስራ ማስጀመር ላይ ያተኮረ ጉብኝት አድርገዋል። በአካባቢው የሙዝ ፓፓያና አሳ ክላስተር ስራዎች መመልከታቸውን በማህበራዊ ትስስር ገጻቸው ባሰፈሩት መረጃ አመላክተዋል። ነባሩ ባህላዊ የግብርና ዘዴ አሁንም ያለ ቢሆንም በሰፊው ለማረስ የሚያስችለው ሜካናይዜሽን እያደገ በመሄዱ አካባቢውን የግብርና ብቁነትና ምርታማነት እያሳደገ ይገኛል ምን ያሉት የሉሲ ወይም ድንቅነሽና ሰላም ቅሪተ አካል በቼክ ሪፐብሊክ በነበራቸው ቆይታ የኢትዮጵያን ምድረ ቀደምትነት በድጋሚ ማሳየት መቻላቸውን የቱሪዝም ሚኒስትር ዴኤታ ስለሺ ግርማ ገለጹ። የሉሲ ወይም ድንቅነሽና የሰላም ቅሪተ አካል በቼክ ሪፐብሊክ ፕራግ ብሔራዊ ሙዚየም ለህዝብ እይታ ቀርበው ቆይተዋል። የሉሲና የሰላም ቅሪተ አካል በመካከለኛው አውሮፓ ቼክ ሪፐብሊክ የነበራቸውን ቆይታ አጠናቀው ወደ ብሔራዊ ሙዚየም ተመልሰዋል። የኢትዮጵያ የባሕር በር ባለቤትነት ጥያቄ ብሔራዊ ጥቅምን የማረጋገጥና ና ታሪካዊ ስብራትን የመጠገን አጀንዳ መሆኑን ምሁራን ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ በሕዝብ ተወካዮች ምክር ቤት አምስተኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባ ከምክር ቤት አባላት ለቀረቡላቸው ጥያቄዎች በሰጡት ምላሽና ማብራሪያ የቀይ ባህር ጉዳይ ሕጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ጥያቄ መሆኑን ገልጸዋል።